እህት አለም ጋር መተናል ወደ ወለደችበት ሐኪም ቤት ልክ እንደሰማን ሰማን በየሆነ እክል ደቂቃ ኑሮ ጠን የመጣ ነው። ፋሚሊዎቻችን ወንድ ይሁን ሴት የሚለውን ነገር ለማየት ጓጉቻለሁ። ፋሚሊዎችን ብታይግን ምን ይመስልሻል? ያውን ሴት ልጅ ወዳለሁ። ሴት ብትሆን እንደ ሐሳብ እንደ ሐሳብ ሴት ብትሆን ግን ማለት ነው በጣም ደስ ብሎኛል። የምሬን ነው። እህቴ በሰላም ተገላገላለች።

ወለደችበት ሐኪም ቤት ልክ እንደሰማን በየሆን ክል ደቂቃ ኑሮ ወጠን የመጣ ነው። ፋሚሊዎቻችን ወንድ ሁን ሴት የሚለውን ነገር ለማየት ጓጉቻለሁ። ፋሚሊዎቼ ብታየግ ምን ይመስልሻል? ያው እኔ ሴት ልጅ ወዳለው ሴት ብትሆን እንደ ሐሳብ እንደ ሐሳብ ሴት ብትሆን ግን ማለት ነው በጣም ደስ ብሎኛል። የምሬ ነው እህቴ በሰላም ተገላገላለች። ሁላችሁም እንኳን ደስ አለሽ እንድትለው ፈልጋለሁ። ፋሚሊዎቻችን እና ይህንንም አበባ ይዘናላት እንገባለን። ገና ከወለደች ስንት ሰዓት ነው? ልክ እንደደወሉልን ነው የመጣ ነው። እኔ ያልነበርኩኝም ሌላ ሰው ነው ወደ ሆስፒታል ያመጣት እና በቃ ደስ ብሎኛል ከምላችሁ ላይ ማለት ነው ቃል የለኝም። ግን ልጅ ደስ ይላለካ የምር መመያንቸቱ ልግልኝ አረዱላ ላልተቆጣ ሽ የምርት ን እንደሚያልፈው በደስታ እሺ፣ ፋሚሊዎቼ ግን ለመጀመሪያ ስለወደ ማለት ነው ፋሚሊዎቼ ምን እንደሚሰጣና አናውቅምና፣ ለመጀመሪያ አበባ ይዘን ወጣና ምን እንደሚሰጥ ስላላወቅን ማለት ነው ልብስ ምናምን እንገዛለን። ችግር የለውም። ግን ማለት ነው ወይኔ እንዴት ሆነ አይሆን በእግዚአብሔር እና ማለት ነው ፋሚሊ ማታ ደውዬላት ደህና ነኝ ገና ቀናለኝ ሶስት ሳምንት ነው ሁለት ሳምንት አለኝ ምናምን ነገር ስትለኝ በቃ ተረጋጋሁኝ። ማለት ነው ከዛ ጠዋት፣ አሁን ከነጋ በኋላ ስደውል እንደት ሆስፒታል ወልዳለች አለች ምናምን ነገር ተባል ማለት ነው። ከዛ ልብ የደነገጠ ምናምን ነገር ከዛ ስንሮጥ ርታይ ኔሽ መጣኝ። ግን በጣም ደስ ብሎኛል ከምላችሁ በላይ። አሁን ገብተን ቅውጥ ነው የምናደርገው። ድምጤን ማላሰማ አውቄ ነሽ እና ሆስፒታሉ መበጥበጥ ነው አንዴ ለማንኛውም ፋሚሊዎች ድምጻችን እንዳይሰሙ ነው። እሺ፣ ምንድነው ይባለው? እንኳን ማርያም ማረችሽ፣ በቃ ይሁን ነገር ብለን ሰርፕራይዝ እናርጋለን። ማርያም ወላ ልጅ እኮ ባትወልድ ኖሮ ማርያም በሽልም ታጣሽ ይባላል መሰለኝ። አሁን ግን ስለወለደች እንኳን ማርያም ማረችሽ ነው ያለው። አዎ ያው ፋሚሊ

እኔ እናት እያጠባሽት ነው። ደህና ነሽ? እንዴት ነሽ አለሽ። ፎግራችን ቶሎ በቃ እንትናላችኋል። እንደዚህ ይለኛል። እኔ እናት ሀይላንድ ነው የምታክለው። የምር ስታምር፣ እህቴ እህቴ ጎበዘሻል። አንቺን ነው የምትመስለው። ትስቃለች። አሁን ማማ በሂደት ማማ ማነው ስሙ? ስሙ አላወጣንላትም ለካ። ለማንኛውም ፋሚሊዎች፣ እኔ መጀመሪያ አውቄ ነበረ። ሩታ ነች አላወቀችው። አውቀቹ ቅድም እየፎገርኳቸው ስለነበረ ነው። ወንዲሁ ሴት አላወቀችው ነበር። እኔ ግን አውቄ ነው እንት ነው እያልኩት የነበረው። ስለዚህ ሴት ናት። እውነት እውነት እኔ ወንድ አልኩኝ፣ እሷ ደግሞ ሴት አለች ማለት ነው። አውቄ ነው ያልኳት፣ ግን ያው ሴት የተደረገች ጊዜ አትናገርም ነበር። አውቄ ነው። ደስ ይላል ሲመጣ ወንድ ኮ በቃ ሰርፕራይዝ ምንማ ታዲያ፣ ደገፈ በያተኝ ወደ ኋላ ነው ወይስ ፈልገሽ ነው? እንደዚህ እንቅስቃሴ አድርጊ ተባልሽ? አዎ ነው። እና ቆያ ታዲያ እንትን ካልሽ እኔ እኮ ሁለት ሰዓት ነው ገና የሆናት ከደወልሽልኝ ሰዓት ከደወሉልኝ ሰዓት አንስቶ ማለት ነው የተናገርኩት። ብዙም አልቆየ። ጠዋት ነው የገባሽ? ሌሊት። አየህ ግምት ትክክል ነው። ሌሊት ጠንከር ብላለች አይደል? በዚህ ስትደነግጪ፣ ምንም አታስቢ። ላጥብልሽ በቃ እሺ እንቅስቃሴ ምናምን አሪፍ ነበር። እንቅስቃሴ ተመስገን ምንም አይልም። አይ ጎብዛለች ግን ፋሚሊ ልጅ ነው። ትንሽ መጨረሻ ላይ ደግሞ ያው ስሟን ማንም በላ፣ ፋሚሊዎቻችን እኛ ማውጣት ፍቃድ ካለን ከእናት አባት ውጭ ፍቃድ ካለን እኛ ለማውጣት ፍቃደኛ ሆናችሁ? ምን እናትና አባት አንተ ምን ቤት ነው?

አዎ አስታወስኩኝ። እሷ ሴት ነች ብላ ነበር ግምትሽ። እንደማትወልድልኝ አላውቅም። የወለደ ሰው ጋር እያዞረች ታሳየኛለች ማለት ነው። አትወልድም። ይቅርታ። እሺ ታይ

ያምራላው ረጃጅም ነው። ጥፍሯን አቆርጭላት ነው። ደሞ አይ ሰውዬ፣ ፀጉሯ ደግሞ አይ፣ ብዙ ቦታ ማስገባት ግን፣ ደስ የምር ያስደስታል። አልጋው ላይ

ኮርስ እኮ ማለቴ ለመያዝ ምናምን እኮ እንዳትቸገሪ ቃ ስታስታና እንዳትቸገሪ እኔ ሊያዝልሽ ብዬ ነው፣ ግን ለምን እንደ ያልደወልሽው? ጠዋት ተነጋግራችሁ ወጥተሽ ነው ወይንስ? እኮ ነው ለሊትስ ቢሆን በቃ ዋናው ከምንም በላይ በሰላም መውለዷ ነው። ነበር ማዘር ደሩ ታናሽ እንደዚህ አቅፋ እሽሩሩ አይባልም። ያሁን ልጅ እኮ ማለት ነው። እሽሩሩ ምናምን ካልሽ ይረብሽዋል። ተኛ በቂ ነው፣ ተነሳ በቂ ነው። በቃ እንጂ እንደ ድሮሽ ማባበል የለም። ማባበል አይሆንም። በቃ

ግን ሆስፒታሉ ምናምን ጽዳቱ እንዴት ደስ እንደሚል ሆስፒታሉን ላይ ያለው ኮንጆኒቲ የሆነ ሩም ምናምን ነገር ያለን ነው የሚመስለው። እና በስመ አብ ጽዳቱ ምናምን እንዴት ደስ እንደሚል እና ፋሚሊዎች፣ ለማንኛውም ሩታ ለመጀመሪያ ጊዜ ሴት ልጅ አቅፋለች የራሷ ይዛ አቅፋ ለማየት ያብቃን። ሁሉ ግን ምን አይነት ስሜት ተሰማኝ? ዛሬ ማለት ነው ፋሚሊ ቃለ መጠየቅ ማድረግ ፈልጋለሁ። ሲስቱን ማለት ነው ለመሰላችሁ፣ ከመውለድ በፊት ያለውና ከመውለድ በኋላ ያለውን ስሜት ማወቅ ፈልጋለሁ። ስለዚህ ነገርና ሩታ መስማት ስለምትፈልግ ማለት ነው። የወለደች እናት አልጋ ላይ ከተኛሽ፣ አንቺም ትወልጃለሽ የምር ግን እንደ እንትን ለኦዲየንስም ትምህርት እንዲሆን፣ ላልወለዱ እናቶች ትምህርት እንዲሆን፣ ለወለዱ እናቶች ደግሞ ትውስታ እንዲሆናቸው ከመውለድሽ በፊት የነበረው ስሜት ልጅ ሆድሽ ላይ ያለ እና አሁን ወታ ስታየት ምን አይነት ስሜት ተሰማሽ? አጠር ያለ ረዘም ያለ ቆፍጠን ያለ ንግግር እንፈልጋለን። አመሰግናለሁ ያ አንተ እንደ ቀልድ ነ፣ እንትን እውነት። እኔ ከምሬ በቁም ነገር ግን ልዩነቱ በጣም አይገናኝም። ማለት ከመወለድ በፊት ያለው ስሜት እና ከወለድክ በኋላ ያለው ስሜት በጣም ምንም አይገናኝም። እግዚአብሔርን ለምን መሰለህ፣ ልክ ከወለድክ በኋላ ሆነ፣ ለናትህ ያለ ክብር ይጨምራል። አንደኛ አንደኛ እና ይሄ ዋነኛው ነው። በቃ ለካ እናቴ እንደዚህ ሆና ነው እኔን የወለደችኝ ብለህ እንድታስብ ይሆናል። እና እናቶች እንደዚህ ወልደው ነው ልጆች እናቶቻቸውን አንዳንድ ልጆች አሉ እናቶቻቸውን የማያከብሩ እናቶቻቸውን የሚሰድቡ። እና ለእናቴ ያለኝ ክብር በጣም ጨምሯል። በጣም ለምን ያለው ስቃይ ያለው ፈተና ቀላል አይደለም። ሰርጀሪ ክፍል ከመግባቴ በፊት እኔ በጣም ብዙ ስቅ አይቻለሁ። በጣም እና ከሰርጀሪ በኋላም እንደውም ከሰርጀሪ በፊት በጣም ምጡ በጣም ሲበረታብኝ፣ በቃ ለመገላገል ሰርጀሪ ልሁን ምናምን ብዬ ስቀውጠው ነበር እና ግን ደግሞ የሆነ ምጥ ሲከብድብ ሰርጀሪ ትመርጣለ። ሰርጀሪም ከሆንክ በኋላ ደግሞ ያለው ስቃ ያለ የተረዳውት በዚህ ሁሉ ስሜት ውስጥ ሆና በቃ ይሄ የእናትነትን ስሜት በደንብ አይ ቲንክ አይተዋለች። ሰርጀሪም ተሰራ፣ በምጥም ወለድክ የእናትነትን ስሜት ምድ ሴንስ ታደረጊዋለች አይ ቲንክ ሱ የተረዳውት በጣም እና ግን ይሄ ልጁን አንሺው ምጦረርሽ የሚባለው ነገር ግን እኔ ጋር አልሰራ የሆነ ልጁን አንሺው ምጥኖር ሺው ልጅህን ስታይ ምጥህን ትረሳለህ አይነት ነገር ነው ነገሩ። ግን እኔ እንጃ እንደዛ እኔ ጋ እኔ እንጃ መናገር እንኳን። አዎ ማርያም፣ በጣም ስሜቱ በጣም ከባድ ነው። ብቻ ግን እግዚአብሔር ይመስገን ሁሉ እስከምትወልድ ያለው ስሜት ነው ኮሌክሽ በኋላ ያለው ልጅሽን እንደዚህ አቅፋ ስታያት በጣም ነው ደስ የሚለው። ውይ በጣም ነው ደስ ያለኝ፣ በጣም በቃ ውይ፣ ልጅ እንዲያቅፈሽ ስታይ በራሱ ምን አይነት ስሜት አለው ማወቅ ፈለግ፣ በቃ መግለጽ አትችልም፣ ከቃላት በላይ ነው በእውነት። እና በዚህ መሃል ደግሞ የእግዚአብሔርንም ስራ ታያለ። በቃ ማርያምን እና እግዚአብሔር ይመስገን ለሁሉም ነገር በጣም ነው ደስ የሚለው፣ የሆነ ስሜቱ ልዩ ነው። በጣም እግዚአብሔርን የሆነ እያንዳንዱ ነገር እንትን ትላለህ። የሆነ በቃ የሆነ እያንዳንዱ ነገር የሆነ ብቻ እኔ ፊል ታረጋለህ እና እናት ስትሆን ያው ይገባሃል የሚባለው መሆናት ነው። እኔ እናት አልሆንም። ልክ ይቅርታ ነፍስ። እናንተማ ምን አለባችሁ? እናንተ ወንዶች ምን ብለን ነው የምናመጣው? ሀ አይገባቸው። ለማንኛውም ሌላ ነገር ልታናገረኝ ነው እህቴ፣ ስስቁን እያመማት ነውና። እሺ ለማንኛውም እህት አለምዬ እንኳን ደስ አለሽ። ልጃችን ሀገር ተረካቢ ቤተሰቡን አልፎ ሀገር የሚጠቅም መታገዝ ትታዘዝ ትሆን ከምንም በላይ ደግሞ ፈጣሪ ታዛዥ ልጅ ይስጣችሁና እናቴን አላስቸገርኳትም። ባይዘዊ ይህናል እሱን እንኳን ማዘር ትፍረድ እንደ አጠቃላይ ፋሚሊዎች የተናገርኩት እና ከምላችሁ በላይ እናቴን ጠቅሜያታለሁ እንጂ አልጎዳኋትም። ይህንን ደግሞ ታላቅነት ምስክር ነች። እኔ አሁን እዚህ ጋ ክፉ የምር ግን ማለት ነው እንደሚባለው አስቸጋሪ ልጅ አልነበርኩም። እና ግን ከምንም በላይ ደግሞ እናቴ ስታዘኝ ታዛኝ ነበርኩ። ይህን ደግሞ ስላችሁ ራሴን እንትን ለማለት ምናምን ፈልጌ ሳይሆን እግዚአብሔር ከምንም በላይ መቃ የሚታዘዝ ልጅ ይስጣችሁ ለሁላችሁ ማለት ነው። እና ደስ ብሎኛል እህት ዓለምዬ፣ ነገ ከነገ ወዲያ ደግሞ ሌላኛውን ልጅ አቅፋ ለማየት ያብቃን እላለሁኝ። ደስ ብሎኛል ከምላችሁ በላይ ሩታዬ። ማለት ነው ማለት የምትፈልግ ነገር፣ እንደዚህ ልጅ ስታቀፊ ምን አይነት ስሜት ተሰማሽ? እስኪ ንገሪኝ። እንዲህ ቅፍ ስታደርጊ የሆነ ደስ የሚል ስሜት አለው እና እኔም መውለድ አማረኝ። አሁን ልጅሽን ማለት ነው ሩታ እጅ ላይ ከቆየ የድካም ስሜት ይሰማታል ምናምን

እስከ ሁለት አመት ከሁለት አመት በኋላ ሁሉ ነገር ያውቃሉ። ፋሚሊዎች አይ ትምህርት ይጨርሳሉ እኮ እርግዝና ላይ አንድ ያክፍል እስከ አምስት ተምሮ ነው እና ለዛ ነው እና ምን ላምጣልሽ? የምትፈልግውን ነገር ዛሬ መብታለሽ፣ የምትፈልግውን ነገር እንድገዛለሽ፣ የምትፈልግውን ምግብ፣ የምትፈልግውን መጠጥ፣ የፈለግሽውን ነገር የማዘዝ መብታለሽ እና ነገሬ አስበሽበት ይሻላል። ምንም አስብ አልችልም፣ ምክንያቱም አሁን መብላትም መጠጣትም አልችልም። ምንድን ነው እንደተጠቀሚበት። አይ ግን መብላት ተከልክለሻል። ትዕግስቱን ቢሆን ይቀበጡ። ምንድን ነው የሚቻሉሽ? ያው ምንም ሙቅ ሙቅ ምናምን ሻይ ብቻ ሌላ ነገር። አቤ ችግር የለውም። ለምግቡ ሳይሆን ማለት ነው። በቃ እኔ ምን ልበልሽ። ደስ ያለሽ እንግዲህ መብት አለሽ ለማንኛውም እጠቀምበታለሁ በቃ እና ፋሚሊዎቻችን ለማንኛውም እህት አለምዬን ላሳያችሁ ብዬ አምጥቻቸዋለሁ እናንተ በጣም ደስተኛ እንደሆናቸው እርግጠኛ ነኝ ሁላችሁም ለትንሹ ልጃችን ሁላችሁም መልካም ቪዲዮታችሁን ገለጹልን ኮሜንት ላይ አስቀምጡልን ሁላችሁም ከልብ እናመሰግናለን ደግሞ ቪዲዮችንም እስከ መጨረሻ ስላያችሁት ከምሬን ግን ደስ ብሎኛል ለማካበድ ሳይሆን አንዳንድ ጊዜ ታላቅ ሲወልድ ያለው ስሜት በጣም ደስ ይላል እና በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ